ጉድ እኮ ነው እናንተ፣ ጉድ ነው የምነግራችሁ። ዛሬማ ገነት ንጋቱ ቀለበት አደረገላት። ማን አትሉም? የልጆቹ አባት፣ የልጆቹ አባት ቀለበት አደረገላት። ተጋቡ። የሁላችሁ እየጨፈሩ ነው። ወይኔ ወይኔ፣ ወይኔ ወይኔ። ለማንኛውም እንኳን አደረሳችሁ። ዛሬ ፋሲካ ነው፣ እንኳን አደረሳችሁ። ባሏ ደስ ብሎት እየጨፈረ ነው። አላምን ብሎ አላምን ብሎ አላምን ብሎ። ጉድ እኮ ነው እናንተ ልጆቻቸው ቤተሰቦቻቸው፣ እንዳለ ወገን ዘመዳቸው ሁሉ ደስ ብሎታል። ጉድ እኮ ነው፣ አይገርማችሁም ግን የእህል ውሃ ነገር ግርም አይላችሁም? እንደምታውቁት ገኒና ባሏ ከተለያዩ አስራ አንድ አመት ሆኗቸዋል። አራት ልጆች አሏቸው። ግርም እኮ ነው ሚለኝ እንግዲህ አስቡት፣ አስራ አንድ አመት ሙሉ ተለያይተው ከአስራ አንድ አመት በኋላ ዛሬ ተጋቡ። ውድ እኮ ነው፣ እህል ውሃ እኮ ነው አንዳንዴ፣ ግርም አይላችሁም ግን ግን ግን ደግሞ ጀግና አባት ነው። ልጆቹን በጣም ነው ትሪት የሚያደርጋቸው እኮ ያግዛቸዋል፣ ምናምን እሷንም እንዴት እንደሚወዳት እንዴት እንደሚያከብራት ይሁን ልጇ ራሱ በጣም ደስ ብሏታል። እውነት አለቀሱ። ቪዲዮውን አይቼ በጣም እያለቀሱ ነበረ። ከዛ የምታስታውሱ ከሆነ ባለፈው ሳይፎ ፋንታውን ላይ ሁለቱም ቀርበው ነበረ፣ ገኒ እና ባሏ። ከዛ ሳይፎ መቼም ጥያቄው በጣም ሀይለኛ ነው፣ ከባድ ነው። እንደምታውቁት ገኒን እንደው ከዚህ በኋላ ቀሪ እድሜያችሁን ቀሪ ዘመናችሁን ከልጆቻችሁ ጋር አብራችሁ ብታሳልፉ አንቺም ካላገባሽ እሱም ካላገባ ለየብቻ ከምትሆኑ አንድ ላይ ብትሆኑ ብሎ ጠየቃት ሰይፉ። አይ ሰይፍዬ፣ የማይሆን ነገር ነው። እኔና የልጆች አባት ከዚህ በኋላ አንድ ላይ መሆን አንችልም ብላ መለሰችለት። ይውላችሁ። ከዛ ባሏንም መጠየቅ እንደው አንተስ ፕሮፌሰር ማን ነበረ ስሙ? ፕሮፌሰር ነው ብቻ መመር ነው ከዛ አንተስ አብረህ ማለት ይቅርታ ብልሃት፣ ይቅርታ ስጣይቃችሁ አብራችሁ ብትሆኑ ምን ይመስላል ብሎ ሲለው የፈሰሰ ውሃ አይታፈስም። ሴቶች አንዴ ከቆረጡ ቆረጡ ነው። ሴት ልጅ አንዴ ከቆረጠች ቆረጠች ነው ብሎ አለቀሰ። አይታችሁት፣ አለቀሰ፣ አለቀሰ። ሰው ሁላ በቃ ለምን አትለውም ገኒ? ምን ሆና ነው ምነግቷት ነው ወይ፣ ወይ፣ ወይ ይ ያለ ሰው አድናቂዎቿም የሚጠሏትም የማይጠሏትም ከዛ ገና እምቢ አለች። እኔ አልፈልግም ልጆችን አርፌ ማሳደግ ነው የምፈልገው እኔ ከዚህ በኋላ በቃኝ በቃኝ በቃኝ አለች። ከዛ መቼም እየዋለ እያደረ አዲስ ነገር ነው የሚመጣው። ዮኒ ማኛን ታውቁታላችሁ አለ። ዮኒ ማኛ ዮኒ ማኛ አንድ ቀን ማታ ላይ በላይ ይገባና በቲክታክ ምን ይላል መሰላችሁ፣ ብዙ መረጃ ደርሶኛል አለ። ብዙ መረጃ ደርሶኛል እና ይሄ ፕሮፌሰር ተብዬው የገነት ንጋቱ ባል መምህር አይደለ፣ ብዙ ተማሪዎችን አሰቃይቷል ብሎ ስሙን ጥፍት ታደረገው። መቼም ዮኒ ሲናገር ታውቁታላችሁ ለነጋይል። ከዛ ዮኒ እንደዚህ ብሏል፣ እና ደግሞ ሚስትም አለው ልጅም አለው አሉ። እንግዲህ ባሏ አሉ ነው ሰው ነው የሚለው። እንግዲህ እንደዚህ ከዛ ይውጣና መልስ ይመልስ፣ ይውጣና መልስ ይመልስ ብለው ለገኒ ኮሜንት ላይ ሲጽፉላት ዩቱብ ላይ ገኒ ምን አለች መሰላችሁ? እኔና እሱ አንድ ላይ እንደነገርኳችሁ እኔና የልጆች አባት አንድ ላይ አይደለንም። ስለዚህ ስለ እሱ ፐርሰናል ላይፍ አላቅም ማለች። ፐርሰናል ምንድን ነው ግን አላቅም፣ ብቻ ብቻ እንደዚህ አለች። እና እንደፈለገ ቢሆን ችግር የለውም፣ እንደውም ወልዶ አለች፣ እንደውም ወልዶ ልጅ ቢያመጣልኝ እኔ አሳድግለታለሁ አለች። ይህንም ያለችው ሳይፎሾ ላይ ነው። እና እንደዛ ብላ መለሰች እላችኋለሁ ከዛ እንደ አጋጣሚ ሱክ ሱክ እያልኩኝ ቲክቶክ ስገባ ገነት ንጋቱና ባሏ ተጋቡ የሚል እንዳለ ሶሻል ሚዲያው ቲክታኩ ታጥለቅልቆላቸዋል። ወይ ጉድ! በዓል እያከበሩ ነው የሚሆነው እንጂ ተመልሰው አንድ ላይ አይሆኑም አልኩኝና ኔ አላምንም። መቼም የቲክቶክ ወሬ አላምንም። ቀጥታ ዩቱብ ቻናል አላቸው አይደለ? ዩቱብ አላቸው እዛ ገባሁኝና አይላችኋለሁ ቅልጥ ያለ ሰርግ ቀልጥ ቀልጥ ቀልጥ ቀልጥ ጭፈራቸው፣ እውነት እውነት እውነት እውነት። መጀመሪያ ራሱ የመጀመሪያ ሲያገቡ ሲጋቡ እንደዚህ አላገቡ አልተጋቡም። እውነት ሲያምሩ ሲያምሩ ሲያምሩ ሲያምሩ ቱቱቱቱቱ ብያለሁ። እኔ ማካኝ ያወጣችሁ ብያለሁ። እና ውዶች ቀሪ ዘመናቸውን የሰላም የፍቅር ህይወት እንዲኖሩ ተመኙላቸው፣ ለእኛም ተመኙልን። እናንተም እንደው የሁላችንም ህይወት እግዚአብሔር ያሳካልን። እና እና ሰብስክራይብ አድርጉ እንዴ ላይክ ሰብስክራይብ አድርጉ። እስኪ እኔም ይለፍልኝ፣ እውነት በዩቱብ ገንዘብ ላግኝ እና እኔም ላግባ፣ እኔም ሳገባ ወግ ማድረጌን ላሳያችሁ። አረይ እና ሰብስክራይብ አድርጉ ባካችሁ፣ ሸርም አድርጉልኝ። ዝም ብላችሁ ዝም ብላችሁ ሸር አርጉ፣ ላይክ አርጉ። ከዛ ግን አይገርማችሁም? እኔም ግርም ምን ያለ አያችሁ፣ የእህል ውሃ ነገር ዞሮ ተዘዋዞሮ ዞሮ ተዘዋዝሮ ይገናኛል። ግን ግርም ምን ያለ ግን ደግሞ በጣም ጀግና አባት ነው። የእውነት የእውነት የእውነት የእውነት ጀግና አባት ነው። በቃ ልጆቹን ትርኢት ያደርጋል። በቃ በዓል ሲሆን ሲጀምር በቃ አይቀርም። በቃ ከልጆቹ ጋር እና ከባለቤቱ ጋር እንዴት እንደሚወዳት እንዴት በሰስት አይን እንደሚያያት እኮ አያችሁ። ሰይጣን ግን ሰይጣን። አስቡት አስራ አንድ ዓመት ተራርቋቸው፣ እንግዲህ ዛሬ የልጆቻቸው ደስታ አስቡት እስኪ። በቃ ምንም የሆነ ጊዜ ሲጠየቁ አንደኛው ልጅ ማን ነበር ስሙ ትንሹ ብቻ ትንሹ ልጅ እኔ ጎደለኝ ብዬ የምለው አባቴ ከቤት አለመኖሩ ነው ከእናቴ ጋር ቢታረቁልኝ በጣም ደስ ይለኝ ነበረ ብሎ ተናግሯል እኮ እና እንኳን ደስ አላቸው ለልጆቹም ለወዳጅ ዘመዶቻቸው ለሁሉም ለማንኛውም ግን ደግሞ አንዳንዴ የኛ አገር ወንዶች አብዛኞቹ አብሶ በአሁኑ ሰዓት ማለት ነው እንግዲህ አስበው አብሮ ተጋድሞ አስወልዶ አረገዝኩ ስትለው እና ኔ ምን አገባኝ፣ አትጠነቀቂም ነበር እንዴ? እንደውም ልጁ የኔ አይደለም ብለው የሚክዱ አሉ። አስቡት እንግዲህ እንደ ገኔ አይነት ባል አለ። አራት ልጅ ወልዱ ቀጥለጥ አድርጎ እያስተዳደረ ያው፣ አንድ ላይ አይኖሩም እንጂ በቃ ብየ ትምህርት ብቻ ብዙ ነገር ነው የሚያግዛቸው። አስቡት እንዴት እንደሚወዳቸው ልጆቹ። አንዳንድ ወንዶች ደግሞ አላችሁ አላችሁ፣ ምድረ ሸፋፋ፣ አስወልዳቸው የኔ ልጅ አይደለም ምትለው አስረግዛቸው፣ የኔ አይደለም ብላችሁ አስቡት። ልጅን የሚያክል ነገር የሚክድ እኮ እንዳለ ለነገሩ እናቶችም አሉ፣ አንዳንድ እናቶችም አሉ የሚክዱ። እና በጣም ነው ደስ ያለኝ ገኒ። ስንት ቦታ እኮ ኢንተርቪው ትደረጋለች። ሁለተኛ ትዳር የሚባል እንኳን ሁለተኛ፣ ሌላ ትዳር፣ ሌላ ወንድ ላገባ ይቅርና የልጆች አባት ጋር ራሱ እንደምን ታምር ቢመጣ አንድ ላይ አልሆንም ብላ ነበረ። ግን አያችሁ አይደለም ዛሬ እያለቀሰች በቃ አሁን በቃ ሁሉ ነገር የሙሉ ሆነልኝ፣ እያለች በኩሪፍቱ ኩሪፍቱ ኩሪፍቱ ነው የሚባለው። ብቻ እዛ የምትሄዱ ሰዎች ታውቁታላችሁ። ያው ትልቅ መዝናኛ ነው፣ ሆቴል ነው እንጂ ደግሞ መሰለኝ ኩሪፍቱ የሚባለው። እዛ ነው ሰርጋቸው እና እኔም ግርም ብሎኝ ስሜት የልንገራችሁ ብዬ ነው። ግን ጥሩ ስሜት ተሰምቶኛል። እንኳን ደስ አላቸው፣ እንኳን ለዚያ ያበቃቸው እላችኋለሁ ግን ኧረ ውዶች፣ ለምንድን ነው የማታበረታቱኝ? ንግርም ይለኛል። በቃ አንዳንዴ ዝም ብዬ ሳስበው ኢትዮጵያ ስገባ የራሴን ቪዲዮ እሰራለሁኝ። በቃ እሰራለሁ፣ የራሴን ቪዲዮ እሰራለሁ። እስከዛ እያያችሁ ዝም ብላችሁ አትለፉ። ችግር የለውም ቪዲዮ እንኳን ባይመቻችሁ ሰብስክራይብ፣ ላይክ አርጋችሁ እለፉ። ላይኩ የሚቀር ሰብስክራይብ አርጉ፣ ችግር የለውም ውዶችን። እና አዲስ አጀንዳ ደግሞ ምን አለ መሰላችሁ? አዎ ነገ ምን ይጀላችሁ? መጣሉ መሰላችሁ? ሰላማዊትና ቤታዩ ታጣሉ። በማናትሉ በሊያሾ ሰላም ሊያሾን ማሞገስ እንግዲህ ቤታዩን ለመንካት እኮ ነው። አስባችሁታል። ከዛ ቤታዩ ደግሞ ኮሜንት ላይ ትገባና ቀኑብሽ ብላ ለሰላም መጽሐፍ ሰላም ቤት ላይ ወረደችባት፣ እላችኋለሁ ወረደችባት። አንቺ ምን አለሽ ከሴት የተለየ ምን አለሽና ነው የሚቀናብሽ ማንሽ? አንቺ ቀኑብሽ፣ ቀኑብሽ የምትባዩ አንቺ ከማን በልጠሽ ነው? ከማን ከማን በልጠሽ ነው አንቺ ብላ ሰላም የምትባለው ሙለጭ ጨርጋ ቤት ታዩን ተናገረቻት። ቤት ታዩ ደግሞ የእሷ ግሩፖች ብዙ ናቸው። ብቻ ደጋፊ አላት፣ ያው ስለምትናገርም ይፈራወታል መሰለኝ። ደጋፊ አላት? እሳ ደግሞ እንዳለ የእሷን ጓደኞች ተሰበስብና ቤት ታዩንና እንትማ ነው ሊያሾንና ሰላምን እርግጥ ያደረጋቻት ወይ ቤት እኮ ወይ ቤት ታዩ እኮ አትናገር አትናገር አትናገር። እኔ እራሱ ለምትናገረው ነገር ዘገነኔ ዛሬ በባሉ አስቡት፣ አስቡት፣ አስቡት። እንግዲህ ከዛ ጓደኞቿን በቃ ቻውቻው ብላ ዘጋች እና ማንጋብቴር ጥሩኖች ቤት ታዩ መማርጋ